የውቤ ወንድም እንግዲህ በሀሳቡ ጸንቶ ቢለምኑትም ቢዘክሩትም አልሰማም ብሎ እንግዲህ ይጃት መሄድ አለብኝ የቤተሰቦችን የተልኮ መፈጸም አለብኝ ብሎ ሻንጥሷን ብትለምነው ተረጋጋ፣ ነገሮችን እንደዚህ አይደለም ብላ ውቤ ብትለምነውም አልሰማም ብሎ ሻንጣውን ይዞ እየወጣ ይጃት ይሄዳለሁ ሲል ልክ በር ላይ እንደደረሰ ናሂ በየበረረ መቶ በጣም በጣም ደንግጧል። ናሂ የእውነት ልክ እንደገባ ምንድን ነው ያለው ውቤ የእውነት ጥለሽኝ ልቴጂ ነው ወይ ብሎ ነ እየጠየቃት። በጣም ነው ውቤ የምታሳዝነው ልቧ በጣም በጣም ተሰብሯል። እና ይሄንም መተው ትዳሯንም መተው አትፈልግም አሹ ላይም እንግዲህ የውቤ ወንድም አንተ ነክ አይደለም ወይ እየጠራከው ማንጥራ አለክ እንደዚህ አይነት ባንዳ መሆንክን አላውቅም ነበረ፣ እያለው ነው እንግዲህ። በጣም ብዙ ነገሮች እዚህ ጋ ተከስተዋል፣ ተገስተዋል። ይህን ቪዲዮ እስከ መጨረሻ እንድታዩ እላችኋለው። ውድ ኢትዮጵያውያን ይህን ቪዲዮ መታዩ በቀንነት ል ልብ ያላችሁ ኢትዮጵያ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ ቤተሰብ ያሉ ናችሁ። ለምታበረታቱኝ እግዚአብሔር አምላክ ይስጥልኝ፣ በጣም አመሰግናለሁ። እንግዲህ ናሄ ሳይደርስ ነበረ እሷን ይዞ የመውጣት እየፈለገው የውቤ ወንድም ምክንያቱም ለእሱ እንደተደወለለት እሱ አያውቅም። እና ክሮቤል ናሄን ካየው በኋላ እዣት ይሄዳለው እዣት ይሄዳለው ነው። በቃ ግትር ነው ያለው። ምንም አይነት ነገር መስማት አይፈልግም። በነገራችን ላይ እህቱ ተጎድታ ላይ ግን፣ እዚህ ጋር ደግሞ የእህቱን ስሜት እየጠበቀላት አይደለም ክሮቤል። ጉቤም እስኪ ተረጋጋና ነገሮችን በእርጋታ እያቸው ቢላ ብትለውም እሱ ደግሞ ምንም አይነት ነገር ብትይኝም ምንም አይነት ነገር ልሰማሽ አልችልም፣ ወስኛለው፣ ወስኛለው ነው በቃ ክሮቤል ያለው አቅም ወስኛለው ነው። ናሂም እንግዲህ በተረበሸ ስሜት ውስጥ ሆኖ እነናሁምን የእውነት ይዟት ሊሄድ ነው ወይ ብሎ ውቤ እንግዲህ ሶፋ እንትን ላይ ሶፋ ላይ ደግፍ እንዳለች፣ ውቤ የእውነት ጨክነሽ ጥለሽኝ ልትሄጅ ነው ወይ ይህም ይሄ ሁሉ ችግር የፈጠርከው እኮ አንተ ነክሽ። እኔ ምን ላድርግ? ነገሮችን አስተካክል አስተካከል እያልኩ ይሄው ይሄ ነገር ተፈጠረ። አይም ደግሞ በቃ ውዬ ጥላኝ ልትሄድ ወሰነች ወሰነች ወይ እያለ በጣም ግራ ተጋብቷ። ላሹ ደግሞ የውሱ ክሮቤል ቤተሰቦቹ ይዘሀት ና ሰላሉት በቃ እሱ እዣ ትሄዳለሁ እያለ ነው ሁለቱንም ልጆች ይዣቸው ነው የሚሄደው እያለ ነው ብሎ እንግዲህ አሹ እዚህ ጋር የነገረው ይገኛል። ክሩቤልም እንግዲህ በዚህ መሀል ጣልቃ የገባ አሁን ያለውን ነገር ሁሉንም ነገር ጠቅለ ለመሄድ አለብን ሲል አስለውቤ፣ እንዴት ነው እንሄዳል ለመሄዱ ነገር ግን እዚህ ጋር ተጥሎ የሚካሄድ ነገር አይደለም። እስኪ ተረጋጋቢል። አይ ምንም ነገር የለም ሁሉም ነገር አፈንግጦ ነው የወጣው። ናሆምም እንግዲህ እዚህ ጋር እሱ ኮ ወዶ አይደለም፣ ለምን አትረዳውም? ወንድሜ ክሮቤል የማንንም ሀሳብን መስማትም አልፈልግም ማንንም መረዳት አልፈልግም እያለ ነው። አሹም ደግሞ ልጆቹንም በአባታቸው ፊት እዤ እሄዳለሁ ስትል፣ እሷንም እዤ እሄዳለሁ ስትል፣ ለምን ትንሽ አታስብም ለክሮቤል ለክሮቤል እንደዚያ ሲለ ክሮቤልም ደግሞ ልጆቹን ቢያስብ ኖሮ እና ይሄ ዛሬ አይደለም ነገሮችን የሚያስተካክለው ገና ድሮ ድሮ ነበረ ቢያስብ እና እሱ እኮ ከራሱ ጋር አይደለም ቢሉትም፣ ስለዚህ እሷ ከራሱ ጋር ካልሆነ እሷ መሞት አለባት፣ ስለዚህ መሞት አለባት እያለ በጣም በቃ ክሮቤል በጣም ስሜታዊ ነው። እዚህ ጋ ግሪፌስ ሆኗል። በእውነት ያው እህት ናት እና እውነትም ለምን እንደዚህ ሆነ ማለት አይቻልም። ምክንያቱ እህቱ ላይ የደረሰ ነገር በጣም ብዙ ነገሮች ስላሉ እና ውብዬም፣ እዚህ ጋ እባክህ ተረጋጋ እና ነገሮች ባይስተካከሉ እንኳን እኔ ደግሞ ራሴ እዚህ ጋ መኖር እፈልጋለሁ እያለች ነው። ውቤ በጣም ብሉህ ሴት ናት የእውነት እሷ ነገሮች ቤተሰብ ጣልቃ እንዳይገቡ ብዙ ሞክራለች፣ ግን ናሄ ወደኋላ በመጎታቱ ቤተሰብ መሃል ላይ ጣልቃ በመግባቱ ችግር ፈጥሯል። እናም የውቢ ወንድም እዚህ ጋ አሁን እያለ ያለው ምንድን ነው፣ እውነት የሚወድሽ የሚያከብርሽ ከሆነ ቤተሰብ ዘካና ስላሉኝ ይዤ ሽማግሌ ልኮ ነገሮቹን መፍታት ይችላል ያለውን ነገር እዛ እንፈታለን አሁን ግንዣት መሄድ አለብኝ እያለ ነው ክሮቤል ናሆሜም እንግዲህ እባክ ክሮቤል ተረጋጋ እና እስኪ እንደ ትልቅ ሰው ቁጭ ብለን እናውራ በችኮላ ምንድን ነው ይሄ ሁሉ ነገር መፍጠር ብለው ስኔ ምንም ነገር መስማት አልፈልግም እያለ ነው ክሮቤል እባክ የእሷንም ሀሳብ ስማ ሲለት እንግዲህ ናሄ እዚህ ጋ ጸጥ ነው ያለው ምንም አላለም ለምንድን ነው ናሄ ዝም የምትለው ሊወስዳት እኮ ነው እያለ አሹ እዚህ ጋ በጣም ተጨንቋል ሮቤል ደግሞ እሱ እንዴት ሊያወራ ይችላል? ጥፋቱን እያንዳንዱን ነገር እኮ ያውቃል ያ ጥፋቱ እየመጣበት ሊያወራ አይችልም ያለ ነው። እንግዲህ ውቤ ደግሞ እባክህ ትንሽ ተረጋጋ እያለች እየለመነችው ትገኛለች። እና ውቤ ስታወራ አንቺ ምንም ነገር እንድታወራ አልፈልግም፣ ከአንቺ ምንም እንድንግግር አልፈልግም ቁጭ በይ ነው እያላት ያለው። ውቤ ደግሞ እኔ እኮ ነገሮችን እንድታስተካከል እንጂ ነገሮችን እንደዚህ እንድታበላሽ እኮ አይደለም የጠራውክ። እህቱን ካስቀመጠ በኋላ እጁን እየጠቆመ አንተ በአንዳንድ ሆንክ ታውቃለካ አደለ እያለው ነው። አሹን አሹን ለምንድን ነው እንደዚህ እያለው ያለው? ለናሄ ደውሎ እንግዲህ የነገረው እሱ ነው። ለናሄ ደውሎ ባይነግረው ነግረው አሹ ላይ የሚደርስ ነገር በጣም ብዙ ነገር ችግሮች አሉ። የሁሉም መታወቅ ነገር ነው። ምክንያቱም እሱን እዚህ ጋር በመጥራቱ ይሄ ሁሉ ነገር ተፈጥሯልና፣ እና እነናሄም እነናሆኑም ዳጊም አሹን ዝም አይሉትም። ለዛ ነው ደውሎ መጥራቱ በጣም መልካም ነገር ነው። ናሁም እና ይሄ እንግዲህ የሁሉንም ጭቅጭቅ ከሰማ በኋላ ውቤ ተነሽ ብሎ ካስነሳት በኋላ ውቤ የእውነት የእውነት እኔን አትፈልግኝም? እንድንለያይ ትፈልጊያለሽ? ጥለሽ መሄድ ትፈልጊያለሽ ብሎ ጥያቄ ሲያቀርብላት፣ እሷ ደግሞ እና እኔ አሁን ምን ላድርግ፣ ይሄ ነገር እንዳይመጣ ነገሮችን አስተካክል አስተካክል እያልኩክ እና ውቤ እያለቀሰች እሺ አሁን እኔ ከማጋለውን ከማጋለውን ምክንያቱም እሷ እዚህ ጋር አሁን ቤተሰብ ጣልቃ ገብቶባታል። ጣልቃ እንዲገባባት አልፈለገችም። እሱ መርጣ ወደ ናሄ ብትሄድ ቤተሰብ ደግሞ ታጣለች፣ ወደ ቤተሰብ ደግሞ ብትሄድ ናሄን ታጣለች። እና አጣብቂኝ ውስጥ ገብታለች። የእውነት እኔ ዛሬ አሰርቅሳኛለች። እግዚአብሔር አምላክ እንግዲህ በቃም በዋን አይቶ ፈጣሪ እንደው ነገሮችን ቢፈታና ሰላም ቢወርድላት የእውነት ለእሷ ምስኪን ብሎ እነው እንግዲህ እሷ እያለቀሰች ነው። እሱ ምንድን ነው ያለው፣ ዛሬም አትፈልገኝም? ዛሬም ጎዳና ጥለሽ ልትሄጅ ነው። ልጆችንም ይዘሽ ልትሄጅ ነው። ይሄ ሁሉ ድካሜን መና አስቀርሽ አይደለ? የኔን ነገር ሁሉንም ነገር መና አስቀርሹ። እና ክሮቤልም አሁን እዚህ ጋር ምንድን ነው እነናሄ በሚያወሩበት ሰዓትም በቃ ምንም ብትልን ይዣ ትሄዳለሁ ሲል ውቤ ናሄን እንቅፍ አድርገው፣ አየክ አደለም ወይ? ይሄ ሁሉ ችግር በአንተ ነው የተፈጠረው፣ ፍታፍታ እያልኩ የቤተሰብ ጣልቃ ገባበት እያለች በጣም እያለቀሰች ነው። የኔ የሚስኪን ናሄም እንግዲህ ውብዬን እንቅፍ አድርገው ይቅርታ አልኩሽኮ ይቅርታ ሲላትም እንግዲህ ይቅርታ ክላንተሚለን የምን ያደርግልኛለው አሁን እነሱ ጣልቃ ከገቡ በኋላ ለምንድን ነው ከቤተሰብ ጋር እንድጣላ የምታደርገኝ? እናንተ ሁለታችን ብቻ ሆነን ነገሮችን እናስተካክል ብዬክ ነበረ። መንኩ ጠይቄክ ነበረ። ምንድን ነው እኔን ውክብ በምታደርገኝ? እሺ፣ እኔ አሁን ከማጋ ልሁን አልቤት አደረጋችሁኝ። ይሄው ጭራሹንም እንግዲህ ከውብዮ እንደዚህ ስትል፣ እኔ አለሁልሽ እኔ አለሁልሽ እያላት ነው እንግዲህ ወንድሟ መከተዋ እሷ ደግሞ አዎንታ አለልኝ፣ ግን ተረጋጋ፣ እኔ እኮ የጠራው ከዚህ ጋር ከእኔ ጋር ሆነክ ነገሮችን እንድታስተካክልልኝ ነው፣ እና ተረዳኝ፣ ትዳሬን አስተካክልልኝ ነው ያልኩክ፣ እንጂ ሻንጣ ሰብስበክ ና ውሰደኝ አይደለም እያልኩክ፣ እንግዲህ የውብዮ ወንድም በጣም ተረድቻችኋለሁ ከሚባለው በላይ ስላት፣ እሷ ደግሞ እባካችሁ ተረዱኝ እያለች በጣም እያለቀሰች ነው ናይም እንግዲህ ተንበርክኮ እባክሽ ይቅርታ አድርግልኝ እኔ ሁሉንም ነገር ትተን ወደ ትዳራችን እንመለስ፣ የኔ ለእኔ አለም ነሽ ካንቺ ውጪ ህይወት የለኝም ብሎ እየለመናት ያለ እያለ እንግዲህ ክሮቤ ለጣልቃ መግባ ካለብኝ ጣልቃ ገባለው ሲል ናሆምም ደግሞ ለምንድን ነው አንተ እንዲለያዩ ነው የምትፈልገው? ሲለው አይ አያስፈልጋትም፣ ይሄ ለእሷ ሰው የሚሆን አይደለም እያለ ነው ውቤም ደግሞ ያ ሁሉ ነገር ረስቼ ከአንተ ጋር እንደው ብኖርስ ራሱ ከኔ ጋር ትኖራለሁ ወይ? በጣም ብዙ እድሎችን ሰጥቻለሁ። በቃ ሁላችሁም ተውኝ እያለ በጣም እያለቀሰች እንግዲህ፣ ናሆምም በቃ አብረን እንሆን ትዳራችን እንመልስ ስትል ሲላትም እንግዲህ እሷ ደግሞ አሁን ረፍዷል ሁሉም ነገር እያለች ነው እንግዲህ ክሮቤል ቢለምኑትም በጣም ምንም ነገር ሊሰማ አልፈልገም፣ ይዣት ሄዳለሁ ሲል በቃ እናሆምም ምንድነው እዚህ ጋር አቋሙን ያለው እስኪ አንተ ወንድነክ ነክ ባለቤቴን ከዚህ ይዘህ ስትሄድ እናያለን ብሎ እጁን አንስቶ ሲዝትበው፣ ውቤ ደግሞ ያው አትናገረው እሱን እያለች ነው። ምክንያቱም እሱን ከተናገረው የባሰ ነገር በጭድ ላይ እሳት መለኮስ ነው። ትክክል ናት ውቤ እዚህ ጋር እና እና ይሄ ደግሞ ለምን እንደዚህ ይናገረኛል? ማለት እንደዚህ አይነት ወንድም ነው ወይ ያለሽ ስለተሹ ደግሞ እሱን አክብረው ስትል ማለት ያደረከውን ነገር ያደረከው ነገር እረስተከው ነው ወይስ ትን እኔ ምንም ነገር አላጠፋውም። ስለዚህ ባልና ሚስትን የሚለይ እንደዚህ አይነት የሆነት ወንድም አይደለም ያላስ ነው ውቤን እናሁም እንግዲህ እዚህ ጋር ከተረጋጋ ተረጋጋ፣ አለበለዛ ግን እኔ ያስቀይም ካለው እስካሁን ራሱ ዝም ያልኩት በባለፈውም እንደዚያ ስትመታኝ እና ከእንግዲህ በኋላ የትም ይዘሃት ልትሄድ አልፈልግም ብሎ ሻንጣውንም ይወረውራል። ቢሉትም ቢሰሩት እንግዲህ ወንድሟ ሊሰማ አልቻለም። ውቤም ናሄም መጨረሻ ላይ በሩን ቆለፈ። የትም ይዘሃት አትሄድም ብሎ እንግዲህ እዛ ጋር በጣም ብዙ ነገሮችን ሲነጋገሩ ነበረ። ውቤ መጨረሻ ላይ በቃ ከእንግዲህ በኋላ ሁሉንም ነገር አቁሙ፣ በራሴ ወስኜ ራሴ ወስኜ ራሴ እራመዳለው ወንድሟንም ወደ መጣክበት መሄድ ትችላለህ። እና ይህንም ደግሞ ከእንግዲህ በኋላ አልፈልግህም፣ ራሴ ወስኜ በራሴ መኖር እፈልጋለሁ። እኔ ኳስ አይደለውም፣ አንዴ ወደዚህ አንዴ ወደዛ የምታደርጉኝ ገብቷችኋል። እና እኔ ኑሮዬን በራሴ መኖር አይከብደኝም፣ ልጆቼንም ማኖር አይከብደኝም። እኔ እናንተ እዚህ ጋር እንድትባሉ እና መጨረሻውም እንግዲህ በጣም እያሳዝናሉ። ውብም እንግዲህ እንደማትፈልገውና ይህን ከእንግዲህ በኋላ ሁሉ ነገር ረፍዷል አለችው። ናሆምም እንግዲህ በቃ ካልፈለግሽኝ ከእንግዲህ በኋላ ላልመጣም ላልመለስም እችላለሁ ተስፋ ቆርጬ ሊቀር እችላለሁኝ እና ወንድሟንም ወደ መጣህበት ተመለስ አለችው። ምክንያቱም እኔ የጠራውክ ነገሮችን እንድታስተካክልልኝ እንጂ እንድትበጣብጠኝ አይደለም። በራሴ ወስኜ በራሴ መኖር የምችል ነኝ፣ ሰው ነኝ አለች በጣም ያሳዝናል ወንድሙ አቃስ ብሎ ነገሮችን ቢያስተካክል ኖሮ እዚህ ላይ ደረጃ ላይ አይደረስም እንግዲህ መጨረሻ ላይ ደግሞ ምን እንደሚደርሱ ቪዲዮ ሲለቁ ተከታትዬ ይዤላችሁ እመጣለሁ ስለተከታተላችሁኝ ከልብ አመሰግናለሁ ሰናይ ቆይታ በሌላ ቪዲዮ እስከምንገናኝ